ሰጣችሁ የሰጣችሁትን ገፋችሁ ያለበሳችሁትን ቆርሳችሁ ያጎረሳችሁትን እጃችሁን ዘርግታችሁ ስለ ድንግል ማርያም ስለ ክቡር መስቀሉ ብላችሁ የሰጣችሁትን ይጻፍላችሁ ሲል መነኮሳት ምን ይሰጣሉ ቢሉ ልመናቸውን፣ ድካማቸውን ምእመናን ሀብታቸውን ይህንም የእነዚያንም እንባቸውን የእነዚህም እጽዋታቸውን ይጻፍላቸው ሲል ነው።

መጽሐቱ መጽሐፉ መነሻውን ሲያይ ነው። አባቶች፣ እናቶች፣ ወጣቶች፣ ህፃናቶች ከሰባት ዓመት በበላይ ያለው ወጣት ነው። ከዚያ አመበታች ያለው ህፃን ነው። እድሜ በሶስት ይለካል። ይህንን ለመተንተን ጊዜ ይነካብኛልና ስተዋው አይሮጋ አለ ሽማግሎችን አይማት አለ እናቶችን እንዳረቂ ተቀቅለው ይህን ሁሉ ትውልድ ችለው በእጃቸው ሰጥተው በሕይወታቸው ሰዓት ገብተው እንቅፋታ አዎ እንቅልፋተው የሚኖሩ እናቶች አሉና፣ በደጃቸው እንግዳ አሳድረው በእጃቸው የተራባበልተው አሁንም የምትሉ ገጥማቸው ከዚህ ድረስ መጥተው ሰው ታጥቦ አይጠራምና ሲሉ የመጡ ብዙ አሉና፣ የቀርም ብዙ አሉና፣ ለእነዚያም እንደ እምነታቸው፣ ለእነዚህም እንደ ልፋታቸው ያሰቡትንም እንደሚፈጽሙት

አንድ ጊዜ ነው። ክርስትናም አንድ ጊዜ ነው። የሚከለሰው ንስሐ ብቻ ነው፣ ሃይማኖት አይከለስም። እናቱን መስበ የተወለደ ልጅ ማኩራቱ አይቀርም። መልኩ ደብዘዝ ካለ ችግር መፈጠሩ አይቀርም። አንገቱን ደፍቶ ቆይቶ ሀቤት የተወለዱትን ገደል ይከታል። ስሙም ዲቃላ ነው። ቅር እንዳይለ ቅርታ ያስጠይቃል። ታዲያ ህግን ውደዱ ምዕመናን። በአንድ መንገድ ዶ ሰላሳውን ስትወዱ ነው። መነኮሳትም ገዳማችሁን አትካዱ፣ ገዳመ ከተማ አትውደዱ። ለሞተ ሰው ከተማ ጥሩ አይደለም ና ነ ይኩን። ምዕመናንም ገዳም እየሄዳችሁ ፎቶ አታንሱ፣ የሞተ ሰው መልክ የለው። አፉ ሌላ ሰው ሌላ አዎ እና የሞተ ሰው ሲባል እንግዲህ ሁለት ነው ሞት